ኩባንያ ሸማች ነው። አንቺ እንደዛ አስተምጣጨ የነበረው ለዚህ ልብሽ ነው አሁን። አንቺ ጤነኛ አይደለ። እኔ በቪዲዮ ብዙ ጊዜ ገልጬልሻለሁ አዩ። እኔ አንቺን እኔ ፈርችሻለሁ። በጣም ቀውስ ነሽ። አንቺ ደግሞ ሳይድ እና ቪዲዮ መስራት ከሆነ የምትፈልገው ቢያንስ ስለ እኔ እንደዚያ ከዛም ታርጉኝ አንቺ እሷ ስሽት አሁን፣ አንቺ ምንድነሽ ንገሪኝ። እሺ ቤተሰብ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እንግዲህ ቪዲዮ እንዳያችሁት ነው። እስኪ እንደኔ ደስታ ማለት በሱመያ ደስ ያላችሁ ልጅ በላይክ፣ በላይክ እስከ ሳይም በላይክ። ጀግናችን ሱመያ ወላሂ፣ እኔ በጣም ያደነኳት። አይ ቡኒ አይ ቡኒ አይ ቡኒ አይ ቡኒ ከነሰማ ቡኒ ሽንጧን እንግዲህ በቁማ ነው የለቀቀችው። ወይኔ ሴት ልጅ ተዋረደች፣ ሴት ልጅ ተዋረደች። ወይኔ ቡኒ እና በነገራችን ላይ በጣም አደንቃታለሁ በጣም ያደነ